ሰላም፣ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዜላቸው የመጣሁት እንግሊሽ ግራመር ፓርቱን ነው እና በዚህኛው ቪዲዮ ፕሬዘንት ቴንስ የሆኑትን እንዳለ የምናይ ይሆናል ማለት ነው which is present tense ማለት simple present tense present continuous tense and present perfect tense እንግዲህ ለስድስተኛ ክፍል የሚሆን ስምንተኛ ክፍል ዘጠነኛ ክፍል ማስረም 11 12 የሚሆናችሁ ተማሪዎች እንዲሁም ደግሞ በፍሪሽማን ኮርስ እየተማራችሁ ያላችሁ የእንግሊሽ ኮርስ አለ አለ ሁለት ሴሚስተር ላይ እሱንም እየወሰዳችሁ ያላችሁ ተማሪዎች ይጠቅማቸዋል ማለት ነው። እነዚህን ቴንሶች እንዴት ነው የምንለያቸው፣ እንዴት በተብራራ መልኩ ማወቅ እንችላለን ትርጉማቸውን የሚለውን በዚህ ቪዲዮ ላችሁ መጥቻለሁ። እንግዲህ ትንሽ ቀን ጠፋ ብዬ ነበረ፣ ግን አሁን ከዚህ በኋላ የተለያዩ ትምህርታዊ ቪዲዮዎችን የምሰራላችሁ ይሆናል። በዚህ ክረምት እንዲሰራላችሁ የምትፈልጉት ማንኛውንም የትምህርታዊ ቪዲዮ ወይም ማንኛውም እንዲሰራላችሁ የምትፈልጉት ማወቅ የምትፈልጉት በዚህ ጉዳይ ላይ ብትሰሪልን የምትሉት ነገር ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ ማለት ነው። ወይም ደግሞ ቴሌግራም ላይ ዲስክሪፕሽን ላይ ስላለ እዛ ላይ ብጽፉልኝ እሰራላችኋለሁ ማለት ነው። አሁን በቀጥታ ወደ ቪዲዮዎቹ እንሄዳለን። የመጀመሪያው ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ የምንጠቀመው መቼ ነው? ደአክሽን ጀነራል አክሽን ሲሆን ደአክሽን ሀፕንስ ኦል ወይ ደግሞ ሁል ጊዜ የተደጋገመ የሚከናወን ነገር ሲሆን ሲምፕል ፕረዘንት ቴንስ ይጠቀማል። እዛ አክሽን እስ ናት ኦንሊ ሃፕንስ ናው አሁን ላይ ብቻ የሚከናወንም ካልሆነም ልንጠቀመው እንችላለን። ለምሳሌ አሁን ለሶስቱ ምሳሌ ለማየት አይሊቪ ኢን ኒውዮርክ ኒውዮርክ ውስጥ ነው የምኖረው። ስለዚህ ጀነራል የሆነ አክሽን ነው ማለት ነው። አይሊቪ ኢን ኒውዮርክ አይሊቪ ኢን ኒውዮርክ ማለት እዛ አክሽን እስ ናት ኦንሊ ሃፕንስ ነው አሁን ላይ ብቻ አይደለም እየተከናወነ ያለው አይደለ? አሁን እኖራለሁ ከዚህ በፊትም ስኖር ነበረ፣ አሁንም እኖራለሁ፣ ሁሌም ሁሌ ኖሮ በቃ እዚህ ነው እስካሁን ድረስ የምኖረው እዚህ ነው ያለው፣ ያሁንንም ይገልጻል። ግን አሁንንም ብቻ አይደለም እየገለጻልን ያለው የወደፊቱንም፣ እየኖረበት ያለውን ስታተስ ነው ይገልጻልን፣ ያኖረበት ያለውን አገር ነው ይገለጻልን። ስለዚህ አይ ሊቭ ኢን ኒውዮርክ የሚለው ሲምፕል ፕሬዘንት ቴንስ ነው። እና አሁን ላይ እየተከናወነ ያለ ነገር ነው ማለት ነው። ፎርሙን ስናይ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው ማለት ነው የሚሆነው። ስለዚህ ሳብጀክታችን አይ ነው፣ ከዛ ቨርባችን ሊቭ ነው፣ ከዛ እንደ ኦብጀክት ብናየው ኒውዮርክ ሊሆን ይችላል ማለት ነው። ስለዚህ አይ ሊቭ ኢን ኒውዮርክ ካለ ዘ አክሽን ኢዝ ኖት ኦንሊ ሃፕንስ ነው የሚለው ለሚለው ምሳሌ ይሆናል። ዘ ሙን ጎዝ ራውንድ ዘ አርዝ ጨረቃ በመሬት ዙሪያ ትሽከረከራለች ትሄዳለች እያለን ያለ ነው። ስለዚህ ይሄ ደግሞ ጀነራል አክሽን ነው፣ አክሽን ጀነራል ማለት ነው። ሙን በፀሐይ ዙሪያ መሽከርከሯ አለም ያወቀው ጉዳይ ነዋል፣ በመሬት ዙሪያ መሽከርከሯ። ስለዚህ ጀነራል የሆነ አክሽንንም ለመግለጽ እንጠቀምበታለን ማለት ነው። ሂ ዳዝ ናት ድራይቭ ባስ ባስን ድራይቭ አያረግም ወይም ደግሞ አይነ ዳም ነው እያለ ነው። ስለዚህ ይሄኛውም ሲምፕል ፕሬዘንቴንስ ነው ማለት ነው። ሲምፕል ፕሬዘንቴንስ ላይ አንዳንድ ኤክሴፕሽኖች አሉ፣ ወይም ደግሞ ምንጠቀማቸው ለየት ያሉ ጊዜዎች አሉ። ለምሳሌ አንደኛው ብናይ ፎር ፖዚቲቭ ሴንቴንስ፣ ፖዚቲቭ ለሆነ ሴንቴንስ ምንጠቀማለን፣ ዊድናት ኖርማሊ ዩዝ ኦግዝላሪ፣ ኦግዝላሪዎችን አንጠቀም። ኦግዝላሪ ማለት ለምሳሌ ዱ ዳዝ፣ እነዚህን አንጠቀምም። ለምሳሌ አይ ላይክ ባናና ብል ከዛ፣ ይሄ ፖዚቲቭ ሴንተንስ ነው ሙዝ ወዳለው ነው ከዛ፣ ይሄን ኔጌቲቭ ብናደርገው ደግሞ አይ ዶንት ላይክ ባናና ነው የሚሆነው ማለት ነው። ስለዚህ ዶንት የሚለውን የተጠቀምነው ኦግዚላሪ ለኔጌቲቭ ሴንተንስ ነው እንጂ ለፖዚቲቭ ሴንተንስ አንጠቀመውም ማለት ነው። ሌላኛው ሁለተኛው ፎር ዘ ሰርድ ፐርሰን ሲንጉላር ሰርድ ፐርሰን ሲንጉላር ማለት ሂ ሺ ኢት እሱ እሷ እና ይሄ ነገር ብለን እለቃ ለማመልከት ሰርድ ፐርሰን ሲንጉላር ሲሆኑ ማለት ነው። ሶስተኛ መደብ የምንለው ሂ ሺ እና ኢትን ስንጠቀም ዊ አድ ኤስ ከቨርቡ ቀጥሎ ከሜን ቨርቡ አንድ ላይ ኤስ እንጨምራለን ወይም ኢኤስን እንጨምራለን ማለት ነው። ምሳሌዎችን ብናይ አይ ሊቭ ኢን ኢትዮጵያ ሚለው አላርለ እሺ አሊቭ ኢን ኢትዮጵያ የሚለው አሁን ይሄ ፖዚቲቭ ሴንተንስ ነው። ምንም አይነት ኦግዚላሪ ቨር የለውም ማለት ነው። ሌላ ደግሞ ሁለተኛው ላይ ሂ ሺኢት ሲሆን ኤስ ወይም ኤስ ይጨምራል ብለናልና ጆን ድራይቭስ እ ታክሲ እዚህ ጋር ኤስ ይጨምረናል። ድራይቭ ነው ሜን ቨርቡ መንዳት ሚለው ኤስ እንጨምራለን። ሲንጉለር ሲሆን ጆን ደግሞ ምንድነው ሂ ነዋ እሱ ነው። አንድ ሰው ነው። ስለዚህ በስምም አንድ ሰውም ከሆነ የተጠቀምነው ወይም ደግሞ ሂ ሺ ኢት የሚለውንም ከሆነ የተጠቀምነው ኤስ ወይም ኤስ እንጨምራለን እንደ ቨርቭ አይነት ማለት ነው ዊ ድናት ዎርክ አስናየት ወርክ አት ናይት ይህ አሁን ይሄ ደግሞ ኔጌቲቭ ሴንቴንስ ሲሆን ኦክዚላሪዎችን ተጠቀም ማለት ነው ሶስተኛው ፎር ዘ ቨርቭ ቱ ቢ ዊ ድናት ዩዝ አን ኦክዚላሪ ኢቨን ፎር ቄሽን ኔጌቲቭ ለቨርቭ ቲቪዎች ኦክዚላሪ ቨርቭ አንጠቀምም ማለት ለምሳሌ አሁን አይ አም ሂውማን ብል እኔ ሰው ነኝ አልኩኝ አይደለ። ከዛ በኋላ ይሄንን ነጌቲቭ ማድረግ ብፈልግ አይ አም ናት ሂማን ነው የምለው፣ አይደለም ሰው አይደለሁም። ስለዚህ አይ ዶ ናት ሂውማን አልልም ማለት ነው። እዚህ ጋ ቨርብ ቱቪ አም ሚል ስለተጠቀምን እራሱ ነው ነጌቲቭ የምናደርገው ዋሬፊንን ኔጌቲቭ ማድረግ ማን ነው። ኩዌስቸን ማድረግ ብንፈልግ እንዴት ነው የምናደርገው? አም አይ ኤ ሂውማን፣ ሰው ነኝ እንዴ እኔ ሰው ነኝ ብለን እየጠየቅን ነው ማለት ነው። ስለዚህ ቨርብ ቱ ቢ ከሆነ እንደዚህ ነው። ለምሳሌ ኢዝም ቢሆን ለምሳሌ አስቴር ኢዝ ኤ ቲቸር አልኩኝ። ከዛ በኋላ ይሄንን አስቴር ኢዝ ቲቸር የሚለውን ወደ ኔጌቲቭ ብቀይረው፣ አስቴር ኢዝ ናት ቲቸር ይሆናል ማለት ነው። ስለዚህ ምንም አይነት ዳዝ አላስገባንም፣ አስቴር ዳዝ ናት ኢዝ ቲቸር አንልም። ስለዚህ ዳዝም ዱዱ ምናምን አናስገባም ማለት ነው። ከዛ ይሄንን ደግሞ ራሱን ጥያቄ ማድረግ ብንፈልግ ኢዝ እናስቀድምና አስቴር ኤ ቲቸር፣ አስቴር አስተማሪ ናት እንዴ ወይስ አስቴር አስተማሪ ናት ወይ ብለን መጠየቅ እንችላለን። ስለዚህ ቨርብ ቱ ቢ ከሆነ ኦግዝላሪን አንጠቀምም። ፖዚቲቭ ሴንተንስም ከሆነ ኦግዝላሪ አንጠቀምም። ግን ቨርብ ቱ ቢ የሌለው ለምሳሌ አሁን አይ ሊቭ ኢን ኢትዮጵያ የሚለውን ወደ ኔጌቲቭ መቀየር ብንፈልግ ምንድነው የምናደርገው? ኦግዝላሪን እንጠቀማለን ማለት ነው። አይ ሊቭ ኢን ኢትዮጵያ የሚለውን አይ ዱ ናት ሊቭ ኢን ኢትዮጵያ ብለን እንቀይረዋለን ማለት ነው። ስለዚህ ይህንን ዱ ናት የሚለውን ኦግዚሊያሪ ተጠቅመን ማለት ነው። ጆን ድራይቭ ታክሲ የሚለውን ኔጌቲቭ ማድረግ ብንፈልግ ጆን ዳዝ ናት ድራይቭ ታክሲ ነው የምንለው። እዚ ጋ ድራይቭ ኤስን አንጨምርም ለምንድ ነው? እዚ ጋ ዳዝ ብለን ኢኤስ ስለጨመርን ኦሬዲ ዱ ላይ ኢኤስን ስለጨመርን ድራይቭ ላይ ኤስ አንጨምርም። ስለዚህ ዳዝን ከተጠቀምን ሜን ቨርባችን ላይ ኤስ አንጨምርም። ሂ ሺ ኢት ለሚለው ኤስ ወይም ኢ ኤስ የምንጨምረው ጨምሩ ለፖዚቲቭ ሴንተንስ ላይ ነው እንጂ ኔጌቲቭ ላይ አንጨምርም ማለት ነው። ምክንያቱም ዳዝ የሚለው ላይ ስለሚኖር፣ ግን ቨርብ ቱ ቢ ከሆነ ግን ዳዝን ምናምን አንጠቀምም ማለት ነው። እዚህ ጋር እንዳየነው ኢዝ አም አር የምንጠቀም ከሆነ ሴንተንሳችን ላይ መጀመሪያ እነሱን ነው ራሳቸው ነው ኔጌቲቭ የምናረገው ማለት ነው። ስለዚህ በአጠቃላይ የፕሬዘንት ቴንስ የሚጠቅመው ስለአሁን ለመናገር ነው። እንዲሁም ደግሞ ስለአሁን ብቻ ሳይሆን የአሁንን ሆኖ ግን ጀነራል ስለሆነ ሁሌ የሚደረግ ነገር ሀቢችዋል፣ ሁሌ ለምሳሌ አይጎቱ ስኩል ብል ዛሬ እሄዳለሁ ዛሬ እጃለው ግን ሁሌ የሚሄዳለሁ ሁሌ ሀቢችዋል መሆኑን ነው የሚያሳየው። አይጎቱ ስኩል ኤቭሪዴይ በጨምርበት ደግሞ ሞር እንደውም ታይም ኢንዲኬሽንም ስላለው ምን ይሆናል? አይ ጎ ቱ ስኩል ቢል ይሄ ሀቢችዋል አክሽን ነ ሁልጊዜ የሚደረግ ማለት ነው። ከዛ ኤቭሪ ዴይ ቢጨምርበት ደግሞ እንደውም ሁልጊዜ እንደሆነ በደንብ ያሳውቀልኛል ማለት ነው። ይሄ ሲምፕል ፕሬዘንት ቴንስ ነው። ሌላኛው ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ኮንቲኒየስ ቴንስ ምንድን ነው የምናደርገው ሳብጀክት ፕላስ ኢዝ ኦር አር ኦር አም ፕላስ ጂ ነው። ምንጠቀም ስለዚህ የምንጠቀምበት ምክንያት ጥቅሙ ውዩ ቶክ አባውት አክሽን ሃፕኒንግ ነው። አሁን ላይ እየተከናወነ ያለ ነገር ቀጣይነት ባለው መልኩ ማለት፣ አሁን እያወራሁ አት ዘ ታይም ኦፍ ስፒኪንግ እያወራሁ እያለ እየጻፍኩ ነው ብል፣ ለምሳሌ አይም ራይቲንግ ብል ምንድን ነው የሚገልጸው? አይም ራይቲንግ ማለት አሁን እያወራሁ እያለ እየጻፍኩ ነው ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ እየጻፍኩ እንደ የሆነ ነገር እየጻፍኩ ነው። ከዛ አይ ኤም ራይቲንግ ካልኩኝ አሁን ላይ እየጻፍኩ ነው፣ ቀጣይነት እያወራሁ እራሱ ከወራው በኋላ አላቋምኩትም አንዴ ብቻ አድርጌው ያቆምኩ ሳይሆን ኮንቲኒውስ የሆነ ነገር ማለት ነው። ሌላ ደግሞ ጥቅሙ አክሽን ፊቸር ላይ የሚከናወንንም ነገርም ለመግለጽ ኮንቲኒስ ፕሬዘንት ኮንቲኒስ እንጠቀማለን። እስኪ በምሳሌ እንያቸው። የመጀመሪያው ፎር አክሽን ሃፕኒንግ ኤግዛክትሊ ናው አሁን ላይ ለሚከናወን ነገር እንጠቀመዋለን። ለምሳሌ አይ አም ኢቲንግ ማይ ላንች ካልኩኝ አሁን ምን እያረኩ ነው? ምሳዬን እየበላሁ ነው። አሁንም እያወራሁም እየበላሁ ነው ማለት ነው። ስለዚህ ኮንቲኒውስሊ ነው፣ ግን ኤግዛክትሊ አሁን ላይ እየተከናወነ ያለ ነገር ለመግለጽ እንጠቀምበታለን። ሁለተኛው ፎር አክሽን ሀፕኒንግ አራውንድ ነው በአሁን አካባቢ which is uh, the action may not be happening exactly now አሁን አንድ ጀስት አፍተር ነው አሁንና ካአሁን በፊትና ካአሁን በኋላ በጣም አሁን ማለት ከአሁኑ ትንሽ ቀደም ብሎ ወይም ትንሽ ወደኋላ ብሎ የሚፈጠርን ነገር ለመግለጽ ይጠቅማል። ኢት ኢዝ ናት ፐርማነንት ኦር ሀቢቹዋል። ፐርማነንት ቋሚ የሆነ ወይም ደግሞ ሁሌ የሚፈጠር ሀቢቹዋል ላይሆን ይችላል፣ አይሆንም። እንደዚያ አይሆንም፣ ግን ኮንቲኒስሊ ነው። አሁን ላይ ላይሆን ይችላል፣ ከአሁን ትንሽ ቀድሞ ወይም ከአሁን ትንሽ በኋላ ማለት ነው። ለምሳሌ ሙራኤል ኢዝ ለርኒንግ ቱ ድራይቭ፣ ሙራኤል ኢዝ ለርኒንግ ቱ ድራይቭ። ያው ምንድነው የሚገልጽልን ሙራኤል መንዳት እየተለማመደ ነው፣ ሙራኤል መንዳት እየተለማመደ ነው። ስለዚህ አሁን ላይ ላይሆን ይችላል ግን እየተለማመደ መሆኑን ነው የሚነግረን ማለት ነው። I am living with my sister until I find an apartment. uh, apartment እስከማገኝ ድረስ ከእህቴ ጋር እየኖርኩ ነው። ስለዚህ ይሄ አሁን ኤግዛክትሊ ናው ላይሆን ይችላል፣ ግን ከእህቴ ጋር መኖር ጀምሬያለሁ እየኖርኩም ነው የሚለውንም ይገልጽልናል ማለት ነው። ስለዚህ አፓርትመንት እስከማገኝ ድረስ ከእህቴ ጋር እየኖርኩ ነው እኖራለሁ። ስለዚህ ኤግዛክትሊ ናው ብቻን አይደለም የሚገልጽልን ከዚህ በፊትም ከዚህም በኋላ ያለውንም የእሷን ላይፍ ነው የሚገልጸው ማለት ነው አጠቃላይ ስለዚህ ኤግዛክትሊ ናው ብቻ ላይሆን ይችላል ከዚህ በፊትም ካሁን በፊትም ካሁን በኋላም ያለውን አጠቃሎም የሚገልጽ ይሆናል ማለት ነው። ሶስተኛው ፎር አክሽን ኢን ዘ ፊውቸር፣ አክሽን ፊቸር ላይ ወይም ወደፊት ሊፈጠር የሚችልን እስ እንዴት ነው የሚገልጽልን ካልን፣ ዊ ካን ኦልሶ ዩዝ ዚስ ቴንስ ቱ ቶክ አባውት ዘ ፊቸር ኢፍ ዊ አድ አ ፊቸር ወርድ። ፊቸር ወርድን ከተጠቀምን ወደፊት የሚሆነ ነገር ለመግለጽ እንጠቀምበታለን። ዊ መስት አድ ኦር አንደርስታንድ ፍሮም ዘ ኮንቴክስት ፊቸር ወርድ ከፊውቸር ወርዱ ኮንቴክስት በመረዳት ከኮንቴክስቱ በመረዳት ይሄ ፕሬዘንት ኮንቲኒስ ቴንስ ሳይሆን ፊቸርን ነው የሚገልጽ። ይሄ ፕሬዘንት ኮንቲኒስ ቴንስ የሚገልጸው ፊቸርን ነው ብለን ማወቅ እንችላለን። ፊቸር ወርድስ ኢንክሉድ ፊቸር ወርድ የምንላቸው ቱሞሮ፣ ኔክስት የር፣ ኢንጁን፣ ጁን አት ክሪስትመስ። እነዚህንም ማስተዋላ አት ኢን የሚሉት ግዴታ መኖራል። ጁን ብቻ ሳይሆን ኢንጁን ካለ አት ክሪስማስ ካለ እነዚህ ፊቸር ወርድ ወይም ደግሞ የወደፊት ቃላቶች ወደፊት የሚገልጹ ቃላቶች ናቸው። ዊ ኦንሊ ዩዝ ዚስ ቴንስ ቱ ቶክ አባውት ዘ ፊቸር። ይህንን ቴንስ ፕረዘንት ኮንቲኒስ ቴንስን ስለ ፊቸር ለመናገር የምንጠቀመው መቼ ነው? ወን ዊ ሃቭ ፕላንድ ቱ ዱ ሶምቲንግ ቢፎር ዊ ስፒክ። አንድ ነገር ከመናገራችን በፊት ወደፊት ለማድረግ ያቀድ ነው፣ እቅድ መኖር አለበት። ስለዚህ እቅድ ኖሮን የወደፊቱን ስናወራ ነው የምንጠቀምበት እንዲህ ለማድረግ አስቤያለሁ፣ እንደዚህ አደርጋለሁ። መቼ ወደፊት የሚለውን ነገር ለመግለጽ ዝም ብለን እንደዚህ ሊሆን ይችላል ምናምን የሚለውን ሳይሆን እሱ ሲምፕል ፊውቸር ቴንስ ነው የምንጠቀመው። ግን በሌሎች ቪዲዮዎች ላይ ስለ ፊውቸር ቴንስ ደግሞ መሰራላችሁ ይሆናል። ግን ይህንን ፕሬዘንት ኮንቲኒዩስ ቴንስን ስለ ፊውቸር ለማውራት ስንጠቀም እንዴት ነው የሚሆነው? እቅድ ስናቅድ ነው ዊ ሀቭ ኦልሬዲ ሜድ አ ዲሲሽን ፕላን ቢፎር ስፒኪንግ ዲሲሽን ወይም ዲሳይድ ማድረግ አለብን። ውሳኔ ከወሰንን በኋላ የምናወራው ነገር ነው፣ ለመግለጽ ስለወደፊቱ ወስነን ከጨረስን በኋላ ለማውራት ፕሬዘንት ኮንቲኒስ እንጠቀማለን። ለምሳሌ አም ቴኪንግ ማይ ኤግዛም ኔክስት መንስ፣ በሚቀጥለው ወር ፈተናዬን ወስዳለሁ። ይሄ ማለት ፈተና እንደሚፈተን ኦልሬዲ የተወሰነ ነገር ነው። ከዚህ በፊት ፕላንድ ተደርጓል፣ ዲሳይድ የሆነ ነገር ነው። ኔክስት መንዝ ፈተና እንደሚኖሩ ስለዚህ አም ቴኪንግ ማይ ኤግዛም ኔክስት መንዝ ማለት ይችላል። ዲሳይድ ነው፣ ዲሳይድድ የሆነ ነገር ነው፣ ፕላንድ የሆነ ነገር ነው። ዊ አር ኢቲንግ ኢን ሬስቶራንት ቱናይት ዛሬ ማታ ሬስቶራንት ውስጥ እንበላለን። የምንበላው ዛሬ ማታ ሬስቶራንት ውስጥ ነው እያለ ነው። ስለዚህ ዲሳይድድ ነው አደለ? ዛሬ ማታ አለ አትናይት ካለ ስለዚህ ማታ ላይ የሆነ ነገር ለማድረግ አቅዷል። ፕላንድ ነው ማለት ነው የሆነ ነገር ስለዚህ ዊ አር ኢቲንግ ኢን ሬስቶራንት ቱናይት ካለ ፊቸር ቴንስን ነው ዛሬ ማታ የሚሆነውን ገና ወደፊት የሚሆነውን ነው እያወራን ያለ ነው። ስለዚህ ግዴታ ፊውቸር ወርዶች መኖር አለባቸው፣ ኔክስት መንዝ፣ ቱናይት ምናምን የሚለው እንዲሁም ደግሞ ፕላንድ የሆነ ነገር መሆን አለበት። ዲሳይድ ያረግነው ነገር መሆን አለበት። ፕላን እንዳረግ ነው ዲሳይድ እንዳረግ ነው ደግሞ የምናውቀው ፊውቸር ወርዶችን ስንጠቀም ነው ማለት ነው። ስለዚህ ፕሬዘንት ኮንቲኒስ ቴንስ አክሽን ኤግዛክትሊ ናው ለሚፈጠር ነገር እንዲሁም ደግሞ ኤግዛክትሊ ነው። ብቻም ሳይሆን ከ ካሁን በፊት ወይም ካሁን በኋላ ያለውንም እንዳጠቃላይ ለማውራት ያገለግልናል። እንዲሁም ፊቸር ቴንሶችን ደግሞ ፊቸር ቴንሶችን ፕላንድ ከሆንን ድሳይድ ካረግን እና ፊቸር ወርዶችን በመጠቀም ስለ ወደፊቱ ለማውራት እንጠቀምበታለን ማለት ነው። ሌላው እንዴት ነው አኤንጂን አድ የምናደርገው? ቤት በርቦቹ ላይ አኤንጂ አድ ስናደርግ የተለያየ አይነት አለ። ቤዚክ ሩል ጀስት አድ አይኤንጅ ቱ ዘ ቤዝበር ቤዚክ ሩሉ ወይም ደግሞ መሰረታዊ ህግ ምንድነው የሚለው ቤዝበር ላይ አይኤንጂ መጨመር። ለምሳሌ ወርክ የሚለው ላይ ወርኪንግ አኤንጂ እንጨምራለን። ፕሌይ የሚለው ላይ ፕሌይንግ ብለን አይኤንጂ መጨመር ነው። ሌላው ደግሞ ኢፍ ዘቨርብ ኢንደሲን ኮንሶናንት ቫውል ኮንሶናንት ሲቪሲ የሚጨርስ ከሆነ ቫውል የምንላቸው ኤኢይኦዩ ናቸው በእንደዛ የሚጨርስ ከሆነ ምን እናደርጋለን? ለምሳሌ ስቶፕ ይላል አይደለ? ስቶፕ የሚለው መጨረሻዎቹ ሶስቱን ስናይ ቲ ኦ ፒ ቲ ምንድናት? ኮንሶናንት ናት። ቪ ደግሞ ኦ ደግሞ ቫውል ነው፣ አናባቢ ነው። ፒም ኮንሶናንት ነው። ስለዚህ ሲቪሲ ስለሆነ ፒ የምትለውን እንደግማታለን። ስቶፒንግ ይሆናል ማለት ነው። ፒ ደብል ይሆናል ማለት ነው። ራን የሚለውም አር ሲ ኮንሶናንት ነው። ዩ ቫውል ነው ኤንም ኮንሶናንት ነው። ስለዚህ ኤንን ደብል ብል እናደርግና ራኒንግ ይሆናል። ቢግን የሚለውንም ስታዩ ቢግኒንግ ይሆናል ማለት ነው ደብል አድርገን this exception does not apply when the last syllable of the base verb is not stressed እንግዲህ ቫውሎቹ ስትረስድ ቫውል መሆን አለባቸው። ስትረስድ ቫውል ካልሆኑ ግን አይደጋግምም። ለምሳሌ ኦፕን የሚለው ላይ ሲቪሲ ነው አደለ ኢ ቫውል ናት ግን ስትረስ ድቫውል ስላልሆነች ኤን የምትለው አልተደጋገመችም። እስቲ ስትራስ ድቫል ምን ማለት እንደሆነ ኮሜን ሴክሽን ላይ ጻፉልኝ። ግን ስትረስ ድቫውል ምንድን ነው አላቅም የምትሉ ከሆነ በሌላ ቪዲዮ የመሰራላቸውናል ማለት ነው። ኢፍ ዘ ኢን አይ ብሎ የሚጨርስ ከሆነ አንድ ቨርብ አይ ኢ የምትለውን አጥፍተን ይ አይ እንጂ እንጨምራለን ማለት ነው ስለዚህ ሌ አለ አይደለ የሚለው ላይ ላይ አለ ከዛ እዚ ጋር ላይንግ እናደርገዋለን። አይ ኢ የምትለው እናጠፋና አይ ኤል ዋይ አይ ኤን ጂ ላይንግ ይሆናል ማለት ነው። ዳ አለ አይ ኢ ነው ከዛ አይ ኢ እናጥፍተን ዳይ ዋይ አይ ኤን ጂ አድርገን ነው የምንቀይረው። እንግዲህ አይ ኤን ጂ ሲጨመር የተለያየ አይነት ህግ ስላለው ማለት ነው። ስለዚህ አይ ኢ ከሆነ አይ ኢ የምትለውን ዋይ አድርገን ያ እን እናደርጋለን ማለት ነው። አራተኛው ኢፍ ዘ ቤዝ ቨርቭ ኢንድስ ኢን ቫውል ፕላስ ኮንሶናንት ፕላስ ኢ ኦሚት ኢ የምትለውን እናጠፋታለን። ለምሳሌ ካም የሚለው ላይ የመጭርሾች ሶስቱን ስናይ ኦ ምንድን ነው ቫውል ኤም ኮንሶናንት ከዛ ኢ። ስለዚህ ቫውል ኮንሶናንት ኢ የሚለውን ህግ አሟላ አይደል? ስለዚህ ኢን እናጠፋትና ካሚንግ ይሆናል። ኢ የጠፋችበት ካሚንግ ማለት ነው። ሚስቴክ የሚለውን ስናይ ሶስቱን ስናይ ኤ ምንድነው ቫውል ነው። ኬ ኮንሶናንት ነው። ከዛ ኢ ቫውል ኮንሶናንት ኢ አይደለ ስለዚህ ኢን እና ጠፋና ምን ይሆናል ሚስቴኪንግ ይሆናል ማለት ነው። ራሱ ቴክ የሚለውን ራሱ ብንወስድ ቴክ የሚለውን ብንወስድ ቫወል ኮንሶናንት ኢ ስለዚህ ኢ ይጠፋና ምን ይሆናል ቴኪንግ ይሆናል ማለት ነው። ስለዚህ እነዚህ አራቱ ሩሎች አይኤንጂን እንዴት ነው በተለያዩ የቨርብ አይነቶች ላይ ምን ጨምረው የሚለውን ነው የሚያሳዩት። ቤዚክ ሩል እንደዚሁ አይኤንጂን እንጨምራለን። ግን ኮንሶናንት ቫውል ኮንሶናንት ከሆነ ደግሞ የመጨረሻዎቹ ኮንሶናንቱ ደብል ይሆንና አይኤንጂን እንጨምራለን። ሌላ ደግሞ አይኢ ከሆነ መጨረሻ ላይ አይኢ የሚለውን አጥፍተን ኤል ዋይ ማነው? አራተኛው ደግሞ ቫውል ኮንሶናንት ኢ ከሆነ ቫውል ኮንሶናንት ኤ ከሆነ የሚጨርሱት ሶስቱ ፊደላት ኢ ይጠፋና አይንግ ይጨመራል ማለት ነው። እነዚህን እንዳትረሱ ማለት ነው ተመልካቾች። ዛሬ ይዤላችሁ የመጣሁት ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲንየስ ይዤላችሁ የመጣሁት ይህንን ይመስል ነበር። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በጽፉልኝ ይደርሰኛል። እንዲሁም እንዲሰራላችሁ የምትፈልጉትን ማንኛውንም ቪዲዮ ከታች ዲስክሪፕ ከታች ኮሜንት ሴክሽን ላይ ጻፉልኝ እንዲሁም ደግሞ የቴሌግራም አካውንት ስላለ እዛ ላይ ብጽፉልኝ ይደርሰኛል። በሐምሌና ነሐሴ ወር የሚቆይ ኦንላይን ትምህርት ለስድስተኛ እና ለስምንተኛ ክፍል ተማሪዎች የእንግሊሽና ማትስ ትምህርት ስላዘጋጀን መማር የምትፈልጉ ልጆች ከታች ዲስክሪፕሽን ላይ የቴሌግራም ቻናል ያላችሁ ቻናሉ ውስጥ በመግባት ማስታወቂያውን ስለለቀቅ ነው ብታወሩን አካውንታችን ላይ መዝገቢያ ሊንክ እና ስለ ትምህርቱ አንዳንድ ነገሮች ኢንፎርሜሽን እንነግራቸዋለን። እንዲሁም እናንተ ደግሞ ስድስተኛ እና ስምንተኛ ክፍል ተፈታኞች ካልሆናችሁ በሚቀጥለው ዓመት ለሌሎች ለሆኑ ተማሪዎች ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ። ቻው